በየመን አካባቢ የሚገኙ ኢትዮጵያዊ ስደተኞች እየተንገላቱ ይገኛሉ ማለት ነው። ውድና የተከበራቸው የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በየመን የሚገኙ ኢትዮጵያዊ ስደተኞች እየተንገላቱ ያለበት ሁኔታ ነው ያለው። በርካታ ቪዲዮዎች እየወጡ ነው። በርካታ ቪዲዮዎች እየተሰሩ ነው ማለት ነው። በአረበኛ እየተሰሩ ነው። እንግዲህ በርካታ የመን ዜጎች ኢትዮጵያውያን ሀገራችንን ለቀው ይወጡልን የሚል ቪዲዮ እንግዲህ ማህበራዊ ሚዲያ ላይ እያሰራጩ ይገኛሉ ማለት ነው። እንግዲህ የመን ለአፍሪካ የህገወጥ ስደት መሸጋገሪያ ሀገር እንደመሆኗ መጠን ወደ ተለያየ ሀገር በየመን አቋርጠው አፍሪካ ስደተኞች ይጓዛሉ ማለት ነው። እንግዲህ ከነዛም አንዱ እኛ ኢትዮጵያዊያን ማለት ነው። እንግዲህ በርከት ያሉ ኢትዮጵያውያን እውነት ለመናገር የሆነ በርከት ያለ ህዝብ የሚኖርበት ከተማ ላይ ሰላማዊ ሰልፍ የሚወጡ የሚመስሉ ምስሎች ናቸው። እንግዲህ ቪዲዮዎች ናቸው። ከድንበር አካባቢ እየወጡ እየታዩ ያሉት ሰዎች በርካታ ናቸው እና እንግዲህ ይህ ሁላ ወጣት ይህ ሁላ ስደተኛ እንግዲህ ከሀገር እየፈለሰ ወደ ተለያየ በብዛት ወደ ሳውዲ አረቢያ ለመግባት የሚንቀሳቀስ ወጣት ነው ማለት ነው እና ያሳፍራል እውነት ለመናገር በጣም ያሳፍራል በጣም ያሳዝናል የሆነ ያለው ነገር በጣም ያሳዝናል ማለት ነው እንግዲህ ባለፈው ሳምንት የጸቡ መነሻ እንግዲህ ባለፈው ሳምንት አንድ የመናዊ ተለቅ ያለ አባት ሁለት ኢትዮጵያውያን እየደበደቡት፣ እያንጓጠጡት፣ እየሳቁበት ቪዲዮ ቀርጸው ለቀው ነበር ማለት ነው። ያቺ ቪዲዮ ያመጣችው መዘዝ እንግዲህ በርካታ ኢትዮጵያ ስደተኞችን በየመን ላይ እንግዲህ እንዲንገላቱ ምክንያት እየሆነች ነው ያለችው ማለት ነው። እንግዲህ ዛሬም አንድ ኢትዮጵያዊ ዜጋ በየመን እንደተገደለ ተነግሯል። እንግዲህ የየመኖች እውነት ለመናገር በጣም የምንወዳቸው እነሱም በጣም የሚወዱን ዜጎች ናቸው። በጣም ለእኛ ክብር አላቸው። እኛም ደግሞ እንደዛው ለእነሱ ማለት ነው። ምክንያቱም ብዙ ስደተኞች በእነሱ ሀገር ላይ አቋርጠው ሌላ አካል እንኳ ጥቃት ሲያደርስባቸው ተከላክለው የሚያሻግሩ የመናውያን ናቸው ማለት ነው። እና ከዛም አንጻር እንግዲህ የየመንና ኢትዮጵያውያን ፍቅር የተለየ ነው ብዬ ነው የማስበው፣ ከሌላው አንግል ማለት ነው። እና አሁን ግን እንግዲህ ያ አባት በመደብደቡ ምክንያት እንደገና ደግሞ እንግዲህ የታጠቁ ኃይሎች ስልጠና ምናምን እያካሄዱ ቪዲዮ እየቀረጹ እየተለቀቀ ስለሆነ እነሱም ደግሞ እንደ ሀገር እንደ ሀገር ሀገራቸው ላይ የሚደረገው ነገር አግባብ እንደሌለው ስላወቁ፣ እንግዲህ ሰዎች በዛ አካባቢ በሚንቀሳቀሱበት ሰዓት የመታገት ብር መክፈል፣ እንደዚህ አይነት ነገር እየደረሰባቸው ስለሆነ ከዛም አንግል። እንግዲህ ኢትዮጵያውያን በየመን ምድር ላይ አይቀመጡ ይወጡልን የሚል ቪዲዮ ነው። እንግዲህ በርካታ የመናውያን እየሰሩ ያሉት ሚዲያቸውም እንግዲህ ይህንኑ ነገር ነው። የቴሌቪዥን ጣቢያቸውም ይህንኑ ነገር ነው እያስተላለፉ የሚገኙት ማለት ነው። እንግዲህ የምንሰራውን ቪዲዮ አለማወቃችን እዚህ ድረስ እያደረሰን ያለው ማለት ነው። እኛ ኢትዮጵያውያን በሀገራችን ላይ ያለው ሁኔታ በሀገራችን ላይ ያለው አለመተሳሰብ፣ በሀገራችን ላይ ያለው ዘረኝነት፣ በሀገራችን ላይ ያለው ጦርነት አንሶን ሌላ ሀገር ሄደን ሰው እንዴት ሰው ሀገር ላይ ሄዶ ሰው ሀገር ላይ እየኖራችሁ የሰው ሀገርን የባለ ማለት ቤቱ ሄዳችሁ ሰውን እኮ መግረፍ ማለት ነው፣ ገባችሁ? ሀገሩ ላይ ሄደው በህገወጥ መልኩ እየኖሩ ያለምንም ግብር ያለምንም ቀረጥ እየኖሩ የዛን ሀገር ዜጎች ደግሞ ለማንገላታት መሞከር ማሰብ ራሱ እንኳን ማንገላታት መሞከሩ ራሱ ምን አይነት ድፍን አይምሮ እንዳላችሁ ነው የሚያሳየው። እንግዲህ እዛ አካባቢ ላይ የተለያዩ ስራዎች እንደሚሰሩ የታወቀ ነው። አሁን የተጀመረ ነገር አይደለም። ረጅም አመት ረጅም ዓመት ረጅም ከፍተኛ ያለው ገንዘብ ኮንትሮባንድ የሚሰራበት ነው ማለት ነው። አንድ የሕገ ወጥ የሰዎች ዝውውር፣ ሁለተኛ ደግሞ እነዚህ ጫት እነ አስፈላጊ ያልሆኑ ነገሮችን ወደ ተለያየ በተለይ ወደ ሳውዲ በማስገባት እንግዲህ ከፍተኛ ኮንትሮባንድ የሚሰራበት ሀገር እንደሆነ ሁሉም ሰው ይታወቃል። እንግዲህ የመን ላይ ደግሞ በብዛት ያው ሀገራችን ያለችበትም ሁኔታ የታወቀ ነገር ነው እና ከዛም አንግልን ያው እነዚህ መቆጣጠር ስለማይቻል ያው እንደዚህ በርከት ያሉ ወንጀሎች ይካሄዳሉ ማለት ነው፣ እዛ አካባቢ ላይ ማለት ነው። ነገር ግን ዛሬ ደግሞ አንድ ኢትዮጵያውያን የመን ውስጥ የመን ከተማ ውስጥ ሰንአ እንደተገደለ እየተነገረ ነው ያለው ማለት ነው። እሱም እንግዲህ የሰው ቤት አጥር ላይ ሽንቱን ሲሸና አይቶት የመኒው እንደገደለው እየተነገረ ነው ያለው ማለት ነው። እና እንግዲህ ይህም የሚሆንበት ምንድን ነው ያው አስካሪ መጠጥ ነገሮች፣ ጫት በምርቃና ምናምን እንደዛ የሚካሄዱ ነገሮች ስላሉ ያው እነዛም በሚጠቀሙ ሰዓት በምርቃና እንግዲህ ቪዲዮ ይቀርጻሉ በምርቃና ሰውን ያንገላታሉ ያ ነገር ደግሞ እንግዲህ የየመንን ህዝብ አስቆጥቷል አሳዝኗልም ኢትዮጵያውያን ይውጡልንም ሀገራችን ላይ ይውጡልን እነሱ ሀገራችንን ሊቆጣጠሩት ነው ከኛ ዜጋ የእነሱ ዜጋ በልጧል የሚል አስፈሪ ንግግሮችን እየተናገሩ ነው ያሉት ማለት ነው እንግዲህ እነዚህ ኢትዮጵያውያን ስደተኞች በሰላም ወደ ሀገራቸው የሚገቡበትን መንገድ የኢትዮጵያ መንግስት ማስተካከል ይኖርበታል። ምክንያቱም ይሄ ሁላ ህዝብ አስቡት እንግዲህ ድንበር ላይ ያለው ብቻ ይሄን ያክል ህዝብ ካለ እንግዲህ ጠጠር መጣሪያ የለም፣ ጠጠር ብጥሉ መሬቱን አይነካም። ስለዚህ ይሄ ሁላ ህዝብ ድንበር ላይ ካለ የመን ውስጥ ደግሞ ያለውን ህዝብ ቁጥር ስታስቡት በጣም ይከብዳል ማለት ነው። ስለዚህ የኢትዮጵያ መንግስት እነዚህ ዜጎች በሰላም ወደ ሀገራቸው እንዲገቡ ካላመቻቸ በስተቀር እንዴት ነው ይህ ሁላ ህዝብ? አሁን በምን መንገድ ነው ተመልሶ? በጀልባ ባህር እየሰመጠ መቅረት አለበት ወይስ ደግሞ በቀይ መስቀል በኩል እነዚህ ዜጎች ወደ ሀገራቸው እንዲገቡ መደረግ አለበት? ያንንም ለማድረግ ደግሞ እንግዲህ ዶክሜንት የላቸውም። አብዛኛው እንግዲህ ህገወጥ ስደተኛ ኢትዮጵያዊ መሆኑን የሚያሳውቅ ዶክሜንት የለም። አሁን ደግሞ እንደ ድሮ አይደለም። ምክንያቱም በፊት አሁን ከሳውዲ አረቢያ ወደ ሀገራችሁ በምትገቡ ሰዓት ኖርማል ነበር። አሁን ላይ ግን ኢትዮጵያዊ መሆናችሁን የኢትዮጵያ የቀበሌ መታወቂያ ይጠይቃሉ። ወዘተ የመሳሰሉ ነገሮች ህጉ አሁን ጠብቋል። ስለዚህ እነዚህ ሁላ ዜጎችን ኢትዮጵያዊ ናቸው ብሎ የኢትዮጵያ መንግሥት ራሱ ተቀብሎ ወደ ሀገር ለማስገባት አንድ ትልቅ የቤት ስራ ይጠብቀዋል ማለት ነው። ይህንን እስካላደረገ ድረስ ደግሞ ይሄ ሁላ ህዝብ በባህር ተመልሶ ለመግባት በጣም አስቸጋሪ ነው እንግዲህ ወደ የመን የምትጓዙ እህት ወንድሞቻችን፣ ወደ ተለያየ ሀገር ወደ ሳዑዲም፣ ወደ የመንም፣ ወደ ሌላ ወደ አውሮፕም ለመሸጋገር በየመን የምትሰደዱ ኢትዮጵያውያን ራሳችሁን ልጠብቁ ይገባል። በይሄ መንገድ አግባብ እንዳልሆነ ማወቅ አለባችሁ። ሁለተኛ ነገር ደግሞ ከሀገራችሁ ምንም የለም ውሸት ነው እየተባለ ወሬውን እንዲትመጡ የሚጋብዟችሁ ደላላዎች ልትጠነቀቁ ይገባል። በሀገራችሁ ላይ በህጋዊ መልኩ ለመሰደድ ሞክሩ፣ በቻላችሁ ታቅም። ከዛ በዘለለ ግን በዚህ መንገድ የሚከደው ነገር አግባብ ስላልሆነ ይቅርባችሁ ለማለት እንሞክር፣ እናስባለንም፣ እንላለንም፣ እናሳስባለንም። ነገር ግን አሁን የመን ላይ ያሉት ኢትዮጵያውያኖችን ሁላችንም፣ በድንበር አካባቢ ያሉት ኢትዮጵያውያኖችንም ሁላችንም ተባብረን ድምፅ ሆነን ወደ ሀገራቸው መንግስት እንዲሰበስባቸው እና ወደ ሀገራቸው እንዲመልሳቸው ማድረግ ይኖርብናል ማለት ነው። ይህም የሚሆንበት ምክንያት ምክንያቱም በርካታ ዜጎች ናቸው። ስለዚህ ይህ ሁላ ዜጋ እዛ ቦታ ላይ እንግዲህ እነሱ ውሃንድ ምግብ እንደገዙ ካልፈቀዱላቸው ይህ ሁላ ስደተኛ እዛው ማለቁ ነው ማለት ነው። እንግዲህ እንደምታውቁት በረሃ ነው። ስለዚህ ወጥተው ምግብ ለዚህ ሁላ ሰው ምግብ ተገዝቶ ለመንጣት ለማቅረብ በጣም ብዙ ነገር ስለሚፈጅ ስለዚህ የነገር አሳሳቢ ሆኗል ማለት ነው። እንግዲህ የመኖችም አምርረውብናል፣ እነሱም ጠልተውናል። እንግዲህ ሳውዶዎች ብቻ ነበር የሚመስለን። ሳውዶዎች እንግዲህ ኢትዮጵያውያኖችን ታስታውሱ ከሆነ ሁለት ሺ ስድስት ላይ ያንን ሁላ እንግዲህ ሪያድ ላይ የተሰራውን ግፍ ብዙ ኢትዮጵያውያን እያውቁታል ብዬ አስባለሁኝ። ደግሞም ደግሞ በፍቃድ 2009 ላይ በፍቃዳችሁ ጡለን የሚለው አዋጅ አውጥተዋል። ከዛም በኋላ ግን እየሆነ ያለው ነገር ትንሽ ያው ኢትዮጵያውያኖችን ያለመፈለግ ስሜት ያው፣ ስራችንን ቢወዱትም ስራችንን ይወዱታል፣ ጉልበታችንን ይወዱታል፣ እኛን ግን ይጣሉናል። ያ የሆነበት ምክንያት ደግሞ ምንድን ነው ካላችሁ ይሄ የግድያ ነገር ነው። ሰው ሀገር መጥተን የሰው ሰው እንገድላለን። ሰው ሀገር መጥተን ሰው እናግታለን። ሰው ሀገር መጥተን ብዙ ነገሮች እነዚህ የሀገሪቷ ሕግ የማይፈቅደውን ነገሮች የሚሰሩ ወንድሞች አሉ። በዛ በዛ ምክንያት የተነሳ እንግዲህ ያው ኢትዮጵያውያን ሀገራችንን አቆሸሿት በሚል አንፈልግም የሚል ነገሮች እንግዲህ ደጋግመው ተናግረዋል ማለት ነው። ውድና የተከበራችሁ የቻናል ተከታታዮች እንግዲህ ሰላም ለሀገራችን ሰላም ለሕዝባችን ማለት እፈልጋለሁ። እነዚህም ስደተኞች እንግዲህ እናት መከረኛ ናት እና በሰላም ሁሉንም ለእናት ሀገራቸው በሰላም ያብቃቸው መልካሙን ነገር እንዲገጥማቸው እንመኝላቸዋለን። እንግዲህ ለቻናሌ አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም በስደት ለሚንገላታው ወገናችን እላለሁ። አመሰግናለሁ ለነበረን ቆይታ። ባይ ባይ።